የኤርትራ ማስታወቂያ ሚኒስትር ብዙ የኢትዮጵያ ፖለቲከኞችና ምሁራን ከፊውዳል አስተሳሰብ የተላቀቁ አይመስልም ሲል ተችቷል። ኢትዮጵያን እያፈረሳት ያለው የእነዚህ ፖለቲከኞችና ምሁራን የፊውዳል አስተሳሰብ ነው ያለው ሚኒስትሩ ያለፉት የኢትዮጵያ መንግስታት ውድቀት ዋነኛ ምክንያቱ ከፊውዳላዊ የተስፋፊነት አስተሳሰብ መሆኑን ገልጸዋል። የኢትዮጵያ ፖለቲከኞችና ምሁራን የባህር በር ለማግኘት በሐሰት ላይ የተመሠረተ የቀድሞ ታሪክ እንደሚጠቅሱ የገለጸው ሚኒስትሩ የህዝብ ብዛትና ኢኮኖሚያዊ ምክንያቶችንም በተጨማሪ በሰበብነት ያቀርባሉ ብሏል። ከፕሪቶሪያው ስምምነት ወዲህ ይህ ጉዳይ የኢትዮጵያውያን ፖለቲከኞችና ምሁራን ዋነኛ አጀንዳ ሆኖ ብቅ ማለቱንም ሚኒስትሩ ጠቅሰዋል። የወደብ ጉዳይ በዋናነት ኢኮኖሚያዊ ጉዳይ እንደሆነ ኢትዮጵያ የኤርትራ፣ የጅቡቲ፣ የሱዳን፣ የሶማሊያና የኬንያ ወደቦችን ከመጠቀም የሚከለክላት እንደሌለና ለኢትዮጵያ ወደቡን ማከራየት የማይፈልግ አገር እንደማይኖር የጠቀሰው የኤርትራ መግለጫ ከዚህ ውጪ ኢትዮጵያ በወደብና ባህር በር ባለቤትነት ዙሪያ በአለም አቀፍ ሕግ ምንም መብት የላትም ብሏል። በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ ከጎርፎ ከተማ ወጣ ብሎ ባለ ስፍራ ታጣቂዎች ትላንት ከቀኑ አስር ሰዓት ገደማ በሁለት ተሽከርካሪዎች ላይ በፈጸሙት እገታ አርባ ያህል ተሳፋሪዎችን አፍነ መውሰዳቸውን ዋዜማ ሰምታለች። እገታው በተለምዶ ሃይሩፍ ተብሎ በሚጠሩ ሁለት መለስተኛ የህዝብ ማመላለሻ ተሽከርካሪዎች ላይ መፈጸሙን ምንጮች ተናግረዋል። ተሽከርካሪዎቹ እገታው የተፈጸመባቸው ወደ አዲስ አበባ በማቅናት ላይ ሳሉ ሲሆን አንድ አይሱዙ የደረቅ ጭነት መኪና ደግሞ ከታጣቂዎቹ እገታ ለማምለጥ ሲሞክር በተከፈተበት ተኩስ ጎማ ተመቶ መገልበጡንና በተሽከርካሪ ውስጥ በነበሩ ሰዎች ላይ አካላዊ ጉዳት እንደደረሰበት ተዘግቧል። በዚሁ ዞን ከቀናት በፊት ከአዲስ አበባ ወደ አማራ ክልል ሲያቀና የነበረ ፈለገ ጊዮን በተሰኘ አውቶቡስ ላይ በወረጃ አርሶ ወረዳ ታጣቂዎች በፈጸሙበት እገታ ስልሳ ያህል ሰዎች ታፍኖ መወሰዳቸውን መዘገቡ ይታወሳል። ባለቤትነቱ የተባበሩት አረብ ኤምሬቶች መንግስት የሆነው አላይን አማርኛ የበይነ መረብ የዜና ማሰራጫ ስራ ሊያቆም መሆኑን ዋዜማ ሰምታለች። የዜናው ማሰራጫው በአማርኛ ቋንቋ ዜናዎችንና ዘገባዎችን የሚያዘጋጁ የኢትዮጵያ ዘጋቢዎችን የቅጥር ውል ማቋረጡን ዋዜማ ከምንጮቿ ተረድታለች። ዘጋቢዎቹ ስራቸውን እየሰሩ ባሉበት ወቅት ምንም አይነት ቅድመ ማስጠንቀቂያ ሳይደርሳቸው በድንገት የስራ ውላቸው መቋረጡን የሚያመላክት መልእክት በኢሜይል እንደደረሳቸው ዋዜማ ሰምታለች። ተቋሙ ሰራተኞቹን ውል ያቋረጠው የአማርኛ ዜና አገልግሎቱን አቁሞ የኢትዮጵያ ቢሮውን ዘግቶ ለመውጣት በማሰቡ መሆኑን ነው የተዘገበው። ከአምስት አመት በፊት በኢትዮጵያ የዜና አገልግሎት የጀመረው አላይን አማርኛ ከትላንት በስቲያ ጀምሮ ዜናዎችን አላሰራጨም። የዜና ድረገጹ በዋናነት ትኩረቱን በመካከለኛው ምስራቅ ላይ አድርጎ የሀገር ውስጥና የዓለም አቀፍ ዜናዎችን በአማርኛ ቋንቋ ለኢትዮጵያውያን አንባቦች ሲያቀርብ ነበር። ለሱዳን ፈጥኖ ደራሽ ኃይል ከሚዋጉ ምርጥ ቅጥረኛ አልሞ ተኳሾች መካከል ኢትዮጵያውያን ዋነኞቹ እንደሆኑ ከሱዳን ጦር ሰራዊት አዛዦች መስማቱን ጠቅሶ ኒውዮርክ ታይምስ ዘግበዋል። የሱዳን ጦር ሰራዊት ኢትዮጵያውያን እና ደቡብ ሱዳናውያን ከፈጥኖ ደራሽ ኃይሉ ቅጥረኛ ሆነው ይዋጋሉ በማለት በተደጋጋሚ ሲከስ እንደነበር ይታወሳል። ደቡብ ሱዳን ግን ዜጎቿ ለፈጥኖ ደራሽ ኃይሉ በቅጥረኝነት ይዋጋሉ የሚለውን ውንጀላ ከአሁን ቀደም ማስተባበላው ይታወሳል። የሶማሊያ መንግስት የፕሬዚዳንት ትራምፕ አስተዳደር በሀገሪቱ ላይ አሜሪካ የምትከተለውን የአንዲት ሶማሊያ ፖሊሲ እንዳይቀይር የተጠናከረ ዘመቻ እያደረገ መሆኑን አፍሪካ ሪፖርት መጽሄት ዘግበዋል። የሞቃዲሾ ባለስልጣናት የፕሬዚዳንት ትራምፕን አማካሪ ቢሊዮነር ኢለን መስክንና ሌሎች ቅርብ ሰዎቻቸውን እያግባቡ እንደሆነ ዘገባዎች ጠቅሰዋል። የሶማሊያ መንግስት ይህንን የጉትጎታ ዘመቻ በማካሄድ ላይ የሚገኘው የፕሬዚዳንት ትራምፕ አስተዳደር የአሜሪካ ነባር የሶማሊያ ፖሊሲ ከስር መሰረቱ ለመፈተሽ ዝግጅት እያደረገ ባለበት ወቅት ነው። አሜሪካ ለሶማሌላንድ የሀገርነት እውቅና ልትሰጥ እንደምትችል አንዳንድ ዘገባዎች በቅርብ ሳምንታት ውስጥ ወጥተው ነበር። የሱዳን ጦር ከሁለት ዓመት ጦርነት በኋላ ቤተ መንግስቱን መልሶ ተቆጣጠረ። የሱዳን ጦር ተፋላሚውን የሱዳን ፈጥኖ ደራሽ ኃይል በማሸነፍ ከሁለት ዓመት ጦርነት በኋላ ኳርቱም የሚገኘውን ፕሬዚዳንታዊ ቤተ መንግስት መልሶ መቆጣጠሩን ወታደራዊ መሪዎች ገለጹ። በደስታ የተሞሉ ወታደሮች ጠመንጃቸውን ሲያወዛውዙ፣ ሲጮሁ እንዲሁም ተንበርክከው ሲጸልዩ በማህበራዊ ሚዲያ የተጋሩና ቢቢሲ ያረጋገጣቸው ቪዲዮዎች አሳይተዋል። ፊንላንድ ለስምንት ተከታታይ ዓመት በዓለም ደስተኛ ሀገር ሆና ተመርጣለች።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 ኡበር ሴት አሽከርካሪዎችን ለመሳብ በየሳምንቱ ሀያ ሰዓታት ነጻ የልጅ እንክብካቤ ያዘጋጃለሁ አለ። የትራንስፖርት አገልግሎት ሰጪው ኡበር በዩናይትድ ኪንግደም የሴት አሽከርካሪዎችን ቁጥር ለመጨመር በየሳምንቱ ሀያ ሰዓታት ነጻ የልጅ እንክብካቤ እንዳዘጋጀ አስታወቀ።